ይህ ሞገስ ዝና ላይ ትልቅ አደጋ ደረሰበት። ዝና ሞገስን እየተከታተለው መሆኑን በደንብ ያውቃል። ሞገስ አሁን ዳጣን እንዳያይሽ ነይ እያለ በሚጠባበቅበት ጊዜ ሞገስ እየበረረ ወደ እሱ ሲመጣ አየው። አማራጭም ስለሌለው ግዴታ ዝና ላይ መተኮስ ነበረ። ዝናን ተኩሶ እንዳይሆን አድርጎ ደበለለው። ዝና ከኔ በላይ ወንደለም ማንም አይነካኝም፣ እያለ ነበር። ይህንን ያስተዋሉት ብሩኬና እንዲሁም ደግሞ ቅድስት ግራ ተጋቡ። እውነት ሞገስ ነው ያደረገው እንዴት ጨከነለን ልቡ? በማለትም ተገረሙ። ደንግጠውም ቀሩ። ሌላው እንግዲህ ሞገስ ይህን ሊያደርግበት የቻለው ከዚህ በኋላ ሽሽቼ የትን ቦታ ልደርስ አልችልም፣ ፊት ለፊት መጋፈጥ አለብኝ በማለትም ለራሱም እንዲሁም ደግሞ ለሉላ ነግሯታል። ሉላ በእርግጥ አትውጣ ሞገሴ እያለች ለምነው ነበረ እሱ ግን በፍጹም አይሆንም በማለትም ወጥቶ ተደብቆ ዳጣ ሊያገኝበት ባለበት ሰዓት እሱ እየተከታተለው መሆኑን ተረዳ። ይህን ጊዜ አይ እስከ መቼ ሸሽቼ በማለትም ሽጉጡን በማውጣት እዝና ላይ ተኮሰበት። ዝና አሁን ወንድ አገኘኝ ሊጋፈጠኝ ነው በማለትም ተጠባብቆ ወደዛው ሄደ። ግን እንዳሰበው ሞገስ ፈሪ ሆኖ አልጠበቀውም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛለኝ። እንግዲህ ምሳሌ የቀጣይ ፓርቲ ይዘመተናል መተናል። ዛሬ በሚያሳዝን ሁኔታ ሞገስ እንግዲህ የመጣውን መጋፈጥ አለብኝ በማለትም ነገሮችን ተጠባቆ ለማለፍ ቢሞክርም፣ ግን ደግሞ ዝና እየተከታተለ መጨሻ አሳጣው። ይህንን ያስተዋለው ሞገስ በቅርብ ርቀት ዝናን ጉዳት አደረሰበት። ዛሬ መሀሊት አላማዋ ተሳካ እያለ ስትጨፍር ነበረ። ምሳሌ ወደ ቤቷ እና ከአባቷ ጋር በመምጣቷ ሁላችንም በእጅጉ ተደስተናል። ነገር ግን አስደንጋጩ ዜና ሞገስ እዝና ላይ መተኮሱና ዝና ከኔ በላይ ማንም ወንድ ማንም የለም እያለ የጠበቀው ግን ይጋፈጠኛል ብሎ ያስበው ብሩኬን ነበረ ብሩኬ ጀግና እንደሆነና ቂም በቀል እንደሚይዝ በደንብ ነግረዋለች መሀሊት። እኔም የምፈልገው እንደዚህ አይነት ወንድና ወንድ ብቻ ነው እያለም ነበረ። እናም ቢሆንም ግን አልተሳካለትም። ሞገስ ነው ዛሬ ፊት ለፊቱ የገጠመው። ሞገስ ከዚህ ንቅንቅ አልልም፣ የመጣው ይመጣል እንጂ እሱን ፈርቼ አልሮጥም። ስለዚህ ምንም ቢሆን መጋፈጥ አለብኝ ብሎ አምኗል። እናም የብሩኬ ሽጉጥ ለምን ሰጣችሁት? በማለትም ብሩኬ ቢጠይቃትም ቅድስትና እንደውም ደግሞ ዳጣ አይ ራሴ ልከላከልበት ብሎ ነው አሉት። አይ እንኳንም ሰጣችሁት፣ ምክንያቱም ያ አረመኔ የሆነ ነገር ያደርግበታል። ከዚህ በኋላ ሂጄ ሞገስን ይቅርታ ጠይቃለሁ በማለትም ነበረ ወደ ሞገስ ያመሩት ዳጣና ብሩኬ። ጥላይ ሁላ እንዲሁም ደግሞ ሳር ቅጠሉ ዝናን መሰለይ ብሩኬን የፈረችለው፣ እያለች ነበረ ዳጣ። እሱም ፈርተሽ እስከ መቼ ቢሆንም አይቻልም በጭራሽ እናም የመጣውን ፊት ለፊት እጋፈጠዋለሁ። ከዚህ በኋላ ጓደኛዬ ሞገስን አሳልፌ መስጠት አልችልም። ስለዚህ ምንም ቢሆን ምንም ከኔ አያመልጥም። አሁን ልጄ ድናልኛለች። በቀል የፈለጉኝን ሁሉ አሁን እጋፈጣችኋለሁ፣ በማለትም ብሩኬ ቆርጦ ተነስቶ ነበረ። ነገር ግን ፍላጎቱ ሞገስን ስለነበረ ሞገስ እያንዳንዱን እንቅስቃሴውንና እርምጃውን እየተከታተሉት ነበረ። መሀሊት ሰው ቀጥራ ለዝና በዚህ ሄደ፣ በዚህ ደረሰ፣ ተንቀሳቀሱ እያለች እየነገረችው ነበረ እናም ግን እንዳሰቡትና አላማቸው እንደተሳካላቸው ሞገስን ከዚች ዓለም ማሰናበት ነበረ። ሞገስ ቀድሞ ዝናን አሰናበተው። ዝና በጣም እየተጎረረና ከኔ በላይ ወንደለም ማንም ምንም አያመጣም የሚል አላማና ቀር ነበረው። ግን ቢሆንም ደግሞ በጣም በሚከብድና በማይጠበቅ ሁኔታ ሞገስ የነብሰ ደሙንም እንዲሁም ደግሞ ከዚህ በኋላ ለምንም ፈርቼ ወደኋላ ኋላ የምቀርበት ነገር የለም። ፈርቼም እዛው ቦታ ላይ ነኝ፣ ደፍሬም እዛው ቦታ ላይ ነኝ። እሱም ወንድ፣ እኔም ወንድ የሚመጣውን ፊት ለፊት መጋፈጥ አለብኝ፣ በማለትም እንግዲህ ሞገስ እዝና ላይ ትልቅ አደጋ አድርሶበታል። አሁን ብሩክና ዳጣ ሞገስ እየተከታተላቸው መሆኑን ለማረጋገጥ ቢሞክርም ቀድሞ ግን እየተከታተለ የነበረው ሞገስን ነበረ። ዳጣ አሁን እየተጨነቀች ትገኛለች። ለብሩክም ቤተሰቦቿን እንዳገኘች ነገረችው። ግን መጠራት የምትፈልገው በብሩኬ እንደሆነ ነገረችው። ብሩኬ የሚያባቱን ስም ነገራት። ከዚህ በኋላ በእኔ ስም መጠራት ተችላለሽ አላት። አባትና እናቴ ተገኝተዋል። ግን የጣለኝ አባቴ ነው ስትለውም ብሩኬ ደግሞ አባትሽ ጣልሽ ሌላ ሰው እምታውቂው ነገር የለም ስለዚህ መረጋጋትና ቤተሰቦችን ማገኘት ነው ያለብሽ ሲላትም እሺ ግን እኔ ከሰው ድል የተፈጠርኩ ተሰው ነው ማለት ነው ስትለውም ብሩኬ ቤተሰብ አለ መባሉን ተሰማሽ? አዎ አላት። ግን እኮ አላገኘዋቸውም ስትልም እማይገኙበት ምንም ምክንያት የለም ይገኛሉ ቀስ በቀስ አንቺ ብቻ በእርጋታ መጠበቅ አለብሽ አላት። ቅድስት እንግዲህ መሀሊትን ቅድስት እንግዲህ ምሳሌ በመንጣቷ እጅግ በጣም ደስ ብሏታል። መጀመሪያ ላይ ደመንባ አልቅሳ ነበረ። ምሳሌ ወደ ጎን ተደብቃ ብሩኬ በቃ ዊልቸሩን እየገፋ ሲመጣ በጣም ደነገጠች። ከዛም እሪ በማለትም አለቀሰች። ምሳሌ በስተመጨረሻ ወደ እሷ ሮጠች። እጅግ በጣም ደስ ይላል። የዚህን ጊዜ ቅድስት በደስታ እየሮጠች ምሳሌን አቀፈቻት። እንዲሁም ዳጣ እንግዲህ በጣም ደስ ብሏትና እቤት ዳምሴት ጨዋች እንደነበረ እንዲሁም ደግሞ ማግባት ፈልጋለሁ ልጅ መውለድ ፈልጋለሁ አለች። ካገባሽኩ ከኛ ቤት ትውጫለሽ አለቻት ግን እሺ አባቢ እሺ፣ ካለዚህ መቀመጥ ትቻለሻ? አለቻት አዎ፣ እሱ የጋሼ ውሳኔ ይፈልገዋል አለች። እሺ ልጠይቀው ስትል ይህ የሚጠየቅ አይደለም በማለትም መለሰችላት። ግን ከዚህ በኋላ እንዳንቺ ቆንጅዬ ልጅ ወልጅ፣ እድሜ የሚሄደ ስለሆነ አግብቼ መኖር ፈልጋለሁ አለቻት። እናም ምሳሌ ግራ ከጋባች አባዬን አናግረዋለሁ ስትልም አይነገርም በቃ እናየዋለን ሁሉንም አለች። ሌላው እንግዲህ ሞገስ ባደረገው ነገር ብሩኬና እንዲሁም ቅድስት ዳጣ ተገረሙም ደነገጡም። እንዴት ማን ደፍሮኝ እያለ ሲሞላቀቅ በማለትም በጣም ተገረሙ። ሌላው ነገር አሁን ኤፍራታ የማህሌትን ሁኔታ እየተከታተለች ትገኛለች። ግን ሁለ ነገሩን ለብሩኬ የምትነግራ ይመስለኛል። እናም አሁን መሀሊት ዝናዬ እያለች ትላላጣለች። እሱ ደግሞ ከሉላ ውጭ በፍጹም ሌላ ሰው ያለ አይመስለውም። ሉላን በጣም ይወዳታል። እናም ደግሞ እሷ እሱን ለማማለል እና ከሉላ ለማስረሳት ትፈልጋለች። እሱ ግን እሷን ንቆ በጣም ያሰቃያታል። እና በዚህ አጋጣሚ እፍራታ ደግሞ ለመሀሊት እንግዲህ እሱን እንደምንም ብለሽ በፍቅር ጠብ አድርገሽ ለአንድ ቤት ብለሽ ሰው ከምታጠፊ እሱን ብዙ ነገር ብታገኝ ነው፣ አህለቻት ነበር። ግን መቼ በጣም ይንቅሻል እንዴ! አህለቻት በጣም ያሰቃየኛል፣ አይፈልገኝም፣ አይወደኝም ማለች። እንግዲህ እህቴ እንደምንም ብለሽ እሱን ካላንበረከክሽ እኔ እህቴ ነሽ ብዬ አልቆጥርሽም አህለቻት መሀሌትም እመኝ፣ እሱን አሸንፊ፣ በእጄ ባላስገባ እኔ አይደለሁም ላንችም እተርፍሻለሁ፣ አለቻት። እሺ አሁን ነው ታዳ እድሉን መጠቀም በማለትም ብሩኬን ከዚህ ዓለም ማሰናበት አለብን፣ እንዲሁም ደግሞ ሞገስን ስትላት፣ ልትገሉት ለምን አለች? አዎ ልጁ እኮ ተመልሳ መጣች፣ አመጣች፣ አይ አልሞተችም እያለች እንግዲህ ዝናና እንዲሁም ደግሞ ማህሌት ሪፖርት ሄደው ሞገስን እየተከታተሉ ነበር። ሞገስ በቅርብ ርቀት ሆኖ ብሩክን እየተከታተለም ነበረ። ከዛም መሀሌት ምሳሌ እየዘለለች ስትመጣ በጣም ተናደደ። የደነገጠች በፊት ግን በደስታ ተውጣ ነበር። ምክንያቱም ሞታለች፣ በቃ ብቻውን ነው የመጣው እያለች ነበረ። ዛሬ ማየት የሌለብንን ነገር ነው ያየነው። በቃ እንሂድ፣ ሞገስ እዚህ ቦታ አይመጣም በማለትም ዝና ነገራት። እሷም እሺ ብላ ሄደች። በኋላ ላይ የተፈጠረው ሞገስን በመከታተል ላይ ያደረጉት እንዲሁም ደግሞ ኤፍራታ፣ እኔ ከዚህ በኋላ ዝና ጋር ልግባባ ልሂድ አለች። ይህን ያክል ትፈሪዋለሽ እንዴ? አለቻት። አዎ፣ ብፈራው ነው የሚሻለው። እኔ ጥላዬንም እንዳየው አልፈልግም አለች። በቃ ሂጂ ብላም ላከቻት። በጣም በሚያሳዝን ሁኔታ ሞገስ ግን በጣም ዛሬ አስደስቶኛል። ጀግና ወቶታል። በቃ ከዚህ በኋላ ምንም ቢመጣ ወደኋላ አልሄድም። በማለትም እናም ቢያገኘስ አለችው። ዳጣ ከዚህ በኋላ ነይ ቶሎ፣ እየተከታተለች ነው ዝና። አንቺ ዝና እና የቀጠርሽው እኔን? በማለትም ጠየቃት። አየሁ እንዴ አለችው። አዎ በቃ እየተከታተለች ነው ስለዚህ ቀስ ብለሽ ሳታስነቂ ነው የቶሎ አላዳጣን ዳጣ ግን ከብሩኬ ጋር ነበረች። ብሩኬን በቃ ዝና እኮ እየተከታተለው ነው ሞጌን። ምን ይሻለኛል እኔ ሰውዬ በጣም ፈራሁት አለችው። ከዚህ በኋላ እኔ ጎንሽ እያለሁ ምንም የሚፈጠር ነገር የለም። ዝናን ማንም ሰው ፈርቶ ሲሰቃይ መኖር የለበትም። አሁን ፊት ለፊት እጋፈጣለሁ። ጓደኛ የሞገስንም ከጎኑ ሁኜ ታደገዋለሁ። ከዚህ በኋላ ሉላን እንዳጣት አልፈልግም አለ። ከዛም እንደ ብሩኬ እባክህን አለችው። እመኚኝ ሉላ የሞገስ ብቻ ናት። ዝና ጋር ድጋሚ እንድትሄድ አልፈቅድም። ጓደኛዬን ልቡን ሰብሬ፣ አሁን ሞገስ እንደዚህ ሲሰቃይ ሳይሆን ዝና ሲሰቃይ የሞገስን ልብ እንደሰበረው በሉላ እጠግንለታለሁ እመኝኝ አላት። ከዛም ሲደውል በቃ እየተከታተለን ነው፣ ቀስ ብለሽ ነይ ብሎናል። በቃ እንሄድ አለችና መንገዷን ቀጠለች። ወደሱ እየሄደች እያለ ዝና እንግዲህ እሞገስ ላይ አነጣጥሮ እየሮጠ ነበረ። ሞገስ ግን ቀድሞ ስላየው እዝና ላይ ያደረገው አስገራሚ ድል በጣም ይገርማልም ይከብዳልም ዝና እኔ ማን ነክቶኝ? እያለ ያባቱን ስም ሲጠራ ተሰናበተ። ቻናሉን ሰብስክራይብ